የርፋዕ ላሁ አለዚነ አመኑ ሚንኩም፣ ከእናንተ ውስጥ ያመኑትን አላህ ከፍ ያደርጋል። በምንድን ነው ኢማናቸው የሚገለጸው? አላህና መልእክተኛውን ታዘው ጠጋበሉ ሲባሉ በመጠጋት ተስፋፉ ሲባሉ እሺ ብለው ተጠጋግተው ቦታ አስፍተው መቀመጫን በማጋራት በአላህ ያመኗል። ኢማን ንግግርም እምነትም ተግባርም ነው የሚባለው ለዚህ እዚህ ጋር ከእናንተ ውስጥ ያመኑን አላህ ከፍ ያረጋል የተባለው፣ አርጉ የተባሉትን በማድረግ ያመኑ ማለት ኢማናቸውን በአላህ በመልእክተኛው የሚያምኑ በቁርአን የሚያምኑ መሆናቸውን፣ ተጠጉ ሲባሉ እሺ ብለው በመጠጋት ተነሱ ሲባሉ እሺ ብለው በመነሳት ያሳዩ አማኞችን የተግባር አማኞችን አላህ ከፍ ያረጋቸዋል። አላህና መልእክተኛው የከለከሉንን መከልከል ያዘዙንን መታዘዝ፣ ኢማን ማለት ይሄ ነው ማለት ወለዚነ ኡቱል ዒልመ እነዚያ እውቀት የተሰጡ አማኞችንም አላህ ከፍ ያደርጋል። ደረጃት በብዙ ደረጃ ከኢማን ጋር እውቀትን የተሰጡ አላህ ከፍ ያደርጋቸዋል፣ ከሌሎች ያስበልጣቸዋል። ተነሱ ተስፋፉ ተተጋጉ ስትባሉ ክብራችሁ የተነካ እንዳይመስላችሁ። እሺ ብላችሁ በመነሳታችሁ፣ እሺ ብላችሁ በመንጠጋታችሁ ክብራችሁ አላህ ዘንድ ከፍ ይላል። እንዴት እጠጋልለሁ? ለምን እጠጋልለሁ?

ከመካ ወጣ ብሎ መካ አስተዳደር ነህ። ማንን ተክተህ ነው እዚህ የመጣኸው? ብለው ሲጠይቁት ኢብኑ አብዛ የሚባለን ሰው ተክቼ ነው የመጣሁት አላቸው። የመካ ሰዎች ቁረይሾች ናቸው፣ የአረብ ቁንጮ ናቸው። ከእነሱ ውጭ የሆነ ሰው ብዙ ጊዜ አይመራቸውም። በተለይ በጃሂልያው ዘመን እሺም ብለው አይመሩም። የመካ ሰዎች ላይ የሾምከው ሰው ማን ነው? እሱ ብዙ የሚታወቅ ሰው አይደለም። ኢብኑ አብዛ ማን ነው አሉት። ኢብኑ አብዛ የኛ ቤተሰብ አባል የሆነ ነው ከባረነት ነፃ አውጥተ ነው ብሎ መለሰላቸው። የመካ ሰዎች ላይ ድሮ ባሪያ የነበረን ሰው ሾምክ እንዴት ሲሉት፣ አዎ አላቸው። ግን ለዚህ ያበቃውን ምክንያት ሲገልጽላቸው እርሱ ቃሪኡን ሊኪታቢላህ ዓሊሙን ቢልፈራኢድ ቃዲን አላቸው? አላቸው እሱ ዘራቸው በግልጽ ከሚታወቅ አልፎ ሁሉ የአረብ ቁንጮ ከሚባሉ ከቁረይሾች ሁሉ በልጦ የመካ አስተዳደርነትን ለሱ ሰጥቼ የመጣሁት አንደኛ ቃሪኡል ኪታቢላህ የአላህን ኪታብ ቀርቷል አላቸው። በድሮ በሰሓቦች ዘመን ቀርቷል ከተባለ ሐፍጓል ህጉን አውቋል ማለት ነው። ዛሬ ግን ብዙ ሰው ቃሪእ ነው ሊባል ይችላል የቁርአን ህግ ላይ ያውቅ ይችላል። በድሮ ዘመን ግን በሰሓቦች በነቢ አነጋገር ቁርአን መቅራት ቁርአን የቀራ የሰዎች ምርጥ ነው ኢላ ገይሪ ዛሊክ የሚባለው ቃሉን ከቀራ ህጉን ካወቀ አልፎ ሁሉ ህጉን ከተገበረ ነው። ይሄም ማድረግ የሚያገኘውና ቃሪኡን ሊኪታቢላህ ማለት ዓሊም ነው ማለታቸው። ከሸሪዓ እስላማዊ የእውቀት ዘርፎች ውስጥም ለየት ባለመልኩ ዓሊሙን ቢልፈራኢድ የፈራኢድ እውቀትን የውርስ ክፍፍል እውቀትን ጠንቅቆ አውቋል፣ ቃቢን የዳኝነት ሙያም አለው አላቸው። በነዚህ ነገሮች ከሌሎች ሰዎች ስለበለጠ ነው የሾምኩት ኢብኖ አብዛን አላቸው። ዑመር አሁን ተመለሱ፣ ጥያቄው ተመለሰላቸው። ልክ ያረከው ነቢ አላ ሰላም በዚህ ቁርአን ምክንያት አላህ አንዳንድ ሰዎችን ከፍ ያደርጋል፣ አንዳንዶችን ዝቅ ያደርጋል ሲሉ ሰምቼ የነበረ ኢብኑ አብዛን ከፍ ያደረገው ቁርአን ነው፣ ዕልም ነው እውቀት ነዋል ረ ላሁ ን ዑመር ዐብዱላህ ብን ዐባስ የርፈዕ ላሁ ለዚነ አመኑ ሚንኩም ለ ቱ ዕልመ ደረጃት የሚለውን ሲፈስሩ ኢማንና እውቀትን የተሰጡ ውቀት ካልተሰጡ አማኞች በአምስት መቶ ዓመት የሚያስኬድ ርቀት በደረጃ ይበልጣሏል። ልም የተሰጡ ሙኡሚኖች ዒልም ካልተሰጡ ሙኡሚኖች የአምስት መቶ ዓመት የሚያስኬድ ርቀት ያለውን ደረጃ ይበልጧቸዋል። በብዙ መቶ ደረጃዎች ይበልጧቸዋል። አንዱ ደረጃ ብቻ ከምድር ሰማይ የሚያክን ነው፣ የጀነት የአኼራ ደረጃ። ይህ ዱኒያ ፎቅ የሚወጣበት ትንንሽ ደረጃ አይደለም። አንዱ ደረጃ በዓለምና ኢማንና እውቀትን ተግባርን የታደለና እውቀት ሳይኖረው ያቅሙ ኢማን ባለው ሰው መሀል ያሉ ደረጃዎች መቶ ደረጃ ተብሏል። አንዱ ደረጃ ብቻ ከምድር ሰማይ ያክላል ተብሏል። ይህን ደረጃ የሚያሰጠው መቼ ነው? ዒልሙ ኸሽያ ካስወረሰ ነው። እዚህም ነው በሌላኛው አንቀጽ ኢንነማ ይኽሻላህ ሚን ዒባዲሂ አልዑለማ የተባለ። ትንሽ እውቀት ቢኖረን በዛ እውቀት ከሰራንበት፣ አላህን ከፈራን፣ እውቀቱን ተግባር ላይ ካዋል ነው አላህ የሚጠላውን ነገር ከራቀን መያዘውን ያቅማችንን ከተገበረን፣ አሊሞችን ዕልም ብዙም ማንበብ አደለም። ኢማሙ ማሊክ አብዱላህ ብኑ መስዑድ እንዳሉት ለይሰ ልዕልሙ ኢነማ ልዕልሙ ከሽያ፣ ውቀት ማለት አላህን መፍራት ነው። ባወቀ ቁጥር አላህ የሚጠላውን የተወን አላህ መያዘውን የተገበረ ዓሊም ይባላል። አንድ ክታቡን ካቀርቶ ላይሆን ይችላል። ዋናው ቁንጮ የተፈለገው ዕልም ያወቁትን መስራት ነው። በወጉ አንድ ክታቡን ካቀርቶ ላይሆን ይችላል። ነገር ግን በህይወት ዘመኑ ረሱል እንዲህ ብለዋል፣ አይሱ ሰለላሁ ዐለይሂ ወሰለም ሲባል ከሰማ ያደርጋል። አላህ እንዲህ ብለዋል ሲባል ከሰማ ይተገበራል። ወንጀሉን ይተዋል፣ ኸይሩን ያቅሙን ይተገበራል። ወንጀሉን ይርቃል፣ ኸይሩን ያቅሙን ይተገበራል። ይሄ ዓለም ነገር ግን ሺህ ክታብ ቀርቶ ሊሆን ይችላል። አላህ የከለከለውን አይከለከልም። ነብዩ ሰለላሁ ዐለይሂ ወሰለም የከለከሉትን አይከለከልም ይከለከለም ዓለም አይባል፣ የምላስ ግን ዓለም ይባል። ሱፊያን ሰውሪ ሌሎች ምን ተናገሩት ዕልም ሁለት አይነት ነው። የልብ ዕልም አለ፣ የምላስ ዕልም አለ የመላስ ዕልም አንተ ራስህ ላይ ዳኛ ነው የሚሆነው። የቅያም ቀን ይፈርድበሃል። ሚጠቅመው የልብ ዕልም፣ መልካም ነገር ባወቁ ቁጥር ሁሉ ለልብ አስተላልፎ ሰጥቶ ልባምኖበት ወደ ተግባር ሲቀይረው ዕልም ይባላል። ከዚህ ያወቁን አላህ በብዙ ደረጃ ከፍ ያደርጋቸዋል የተባለው ከእውቀት ጋር ሲሆን፣ ዕልም እጅግ በጣም አላህ ዘንድ ተወዳጅ የሆነ ዕባዳ ነው። ብዙ ሰዎች ግን ይዘነጉት የጆሮ ዕባዳ ብቻ አይደለም፣ የመላ ሰውነት ዕባዳ የእግር ዒባዳ ነው። የመላስ ዒባዳ ነው። የአይን ዒባዳ ነው። የልብ ዒባዳ ነው። የመላስ ዒባዳ ነው። ዕልምን የሚያክል ዒባዳ የለም፣ ንያው ለተስተካከለለት ሰው ብለዋል። ኢማም አሕመድ ረሕመቱላሂ ዐለይህ፣ ኢማም ሻፊዒ፣ ኢማም አቡ ሐኒፋ፣ ኢማም አሕመድ አልኢማም ነወዊ፣ ሌሎችም ሱና የሆኑ ሌሎች ዒባዳዎችን ከማብዛት ሱና ዒባዳ የሚደረግበትን ጊዜ ለዕልም መስጠት ይወደዳል ብለዋል። ወይም በሌላ አነጋገር ግዴታ ከሆኑ ፈርድ ከሆኑ ዒባዳዎች ቀጥሎ ጊዜ፣ ጉልበት፣ ገንዘብ ሊሰጠው የሚገባ ዒባዳ ቢኖር ዒልም ነው ብለዋል። አቡ ደርዳ ረዲየላሁ ዓንሁ አርዷህ የሻም የሶሪያ የደማስቆ ታዋቂው ትልቁ መስጂድ ላይ ቁጭ ባሉበት አንድ ሰው መጣ። አንቱ የደርዳ አባት ሆይ እኔ ከመዲና ተነስቼ ነው የመጣሁት፣ ለሳምንታት ለቀናት ተጉዘው የመጣሁት አንድ ሀዲስ አንቱ ከነቢይ ሰምተው እንደሚያስተላልፉት ሰመቼ እኔ ቀጥታ ከርሶ አፍ ልስማው ብዬ ከመዲና ተነስቼ እስከዚ የመጣሁት ያን ሐዲት ልሰማነው ነው አላቸው። አቡ ደርዳ በጣም ደነቃቸው፣ አስደሰታቸው። ማካነት ካነት ለከ ሓጀቱን ገይሩሁ አሉት። ከመዲና ተነስተህ እስከ ሶሪያ ድረስ እንድትመጣ ያደረገ ሌላ ምንም ጉዳይ የለህም አሉት አሁን አላቸው። ወላጂ ተሊ ትጃራ ብዙ ሰዎች ከመዲና ከመካ ወደ ፍልስጤም ወደ ሶሪያ ለንግድ ይመጣሉ። አንተ እንደው ለንግድ በመጣህበት እግረ መንገደችን ሐዲት ማጣራት ፈልገህ አይደለም? ለሀዲቷ ብቻ ብለህን ነው የመጣኸው? አላቸው አሉት አሁን ለምንም አልመጣሁም ይሄን ሀዲት ብቻ ፈልጌ ለማጣራት ካንቱ አፍ ለመስማት ነው የመጣሁት አለ። ሐዲቱን ምን ያክል ያጣሩ እንደነበረ ለሐዲት ምን ያክል ጉጉት እንደነበራቸው የሚያሳየው የሳምንታት ጉዞ ተጉዞ የመጣሁ ያውም እንደዛሬ በአየር በባቡር ማቀዝቀዣ ባለው መኪና አይደለም ያው በነሱ ሀገር በረሃ በግመል በግር እየተጓዘን የመጣው አዎን። ባለው ጊዜ እንግዲያውስ እንኳን ደስ አለ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻለሁ። ምን ብለው ዕልምን ፍለጋ ጉዞ የጀመረ አላህ ተባረከ ወተዓላ በዚህ የእውቀት ፍለጋ እርምጃው ጉዞ የጀነትን በር ይከፍትለታል፣ የጀነትን መንገድ ያገራለታል ብለዋልና፣ አንተ የተጓዝከው ወደ ሶሪያ እኔን ወደ ማግኘት ሳይሆን ወደ ጀነት ነው የተጓዝከው። ይሄ ጉዞ መጨረሻው ጀነት ይሆናል ማለታቸው። በከዛሊክ ነቢ ስላት ወሰላም ዕልም ፍለጋ የሚጓዝ ሰው መላኢኮች ክንፋቸውን ዝቅ ያደርጉለታል። ሰማይ ምድር፣ አሳዎች ባህር ውስጥ ሆነው ዕልምን ለሚማር ሰው፣ ዕልምን ለሚያስተምር ሰው ኢስትግፋር ያደርጉለታል። እውቀት ያለው ሰው እውቀት ከሌለው ሰው ይበልጣል፣ ፀሐይ፣ ጨረቃ ከሌሎች ከዋክብት እንደምትበልጠው። ዑለሞች የነቢያት ወራሾች ናቸው። ነቢያት ወርቅና ብርን አላወረሱም እውቀትን እንጂ። ዕልምን የያዘ የሸሪያ እውቀትን የቀሰመ የነቢያት ወራሽ ነው ብለዋል። ሀዲቱ ረዥም፣ ይህ ብቻ በገ አንደኛ፣ ለዕልም ብሎ የተጓዘ ጉዞ የጀመረ ሰው የጀነትን ጉዞ አላህ ያገራለታል። ጉዞው ረዥም ሊሆን ይችላል፣ አጭር ሊሆን ይችላል፣ ቅርብ ሩቅ ሊሆን ይችላል። ብቻ ለዕልም ብሎ ከቤቱ ወጥቶ በአቅራቢያው ወደሚገኝ መድረሳ የሄደ፣ በአቅራቢያው ያላገኘ ሩቅ ሀገር የሄደ ይህ ጉዞ ወደ ጀነት ይወስደዋል። ሁለተኛ ዕልም ፍለጋ የሚራመድ ሚንቀሳቀስ ሰው መላይካ ክንፉን ይዘረጋለት፣ የሚያደርገውን ስራ በመውደድ በመደገፍ ሰራሐተን በግልጽ መላይካ ክንፉን አንጥፎለት የመላይካ ክንፍ ላይ ነው የሚሄደው ተብሏል። የሀዲቱ ተፍሲር እኛ ግን መላይካ ራሱንም ስለማናይ ክንፉን አናይም እንጂ ምን ያክል አላህ የዕልምን ጉዞ፣ ለዕልም መራመድም ቢወድ ነው የተከበሩ መላይኮች መሬት ላይ ወርደው ክንፋቸውን አንጥፈውለት ዕልም የሚፈልግ ሰው በዚያ ላይ ይሄዳል። ይህን ደረጃ በመፈለግ በመኪና ከመጓዝ ይልቅ በአቋራጭ ለመሄድ ከመሞክር ይልቅ በግርህ እየተራመድክ በረጅም መንገድ ትመጣ ነበር። የዕልምን ዋጋ ደረጃውን ብናውቀው ማለት በእያንዳንዱ እርምጃው አጅር ይጻፍለታል፣ በሌላኛው እርምጃው ወንጀል ይራገፍለታልም ተብሏል። ለኸይር ለዕልም ለዒባዳ የሚጓስብ ዕልምን ያገኘ ከነቢያት ትልቅ ሀብትን ወርሷል። ትልቅ ድርሻ ደርሶታል ትብሏል። ወራሽ ለመሆን ዘመድ መሆን ዝምድናው ቀረብ ያለ መሆን ሙስሊም መሆን ወይም አንድ ተመሳሳይ ሃይማኖት ላይ መሆን ያስፈልጋል። ዝምድናው ራቅ ያለ ሰው ከዘመዱም ቢሆን አይወርስም በውርስ ሕግጋት ስነ ስርዓት መሰረት። ነገር ግን ዒልምን የታደለ ሰው ማንም ሐጅብ ሳያደርገው ሳይጋረደው ከነቢይ ወርሳ ዘሩ አይጠየቅም፣ ብሔሩ አይጠየቅም፣ ዕድሜው አይጠየቅም፣ ጾታው አይጠየቅም፣ ሀገሯ አይጠይቅም። ከነቢይ ጋር ቅርብ ቤተሰብ ሆኖ ለመውረስ የሚያስፈልገው ሽርጥን በደንብ አድርጎ ታጥቆ ሆድን አጥብቦ እንቅልፍ ቀንሰው መሰደድ ካስፈለገ ተሰዶ መማር። ነገር ግን ተሰደን አይደለም ዕልሙም ካወደኛ ተሰዶ መጥቶ በራችንን ከፍተን እናስገባም እያሉ ልባችን በዱኒያ ፍቅር በኳስ ፍቅር በተለያዩ ጊዜያዊ አዱንያ ጣፋጭ ነገሮች ተማርኮ ተሞልቶ ለዕልም ጊዜ የለን። ትንሽ ይሻላሉ የሚባሉ ሰዎች በዘመናችን በተለይ የሚማሩት በሳምንት አንድ ቀን ሁለት ቀን ከመግሪብ እስከ ኢሻ ነው። እሷንም ቤት እስኪሄዱ ድረስ መኪናቸውን አስነስተዋል ያ ታክሲ ውስጥ ገብተው ቤት እስኪደርሱ ያለፋቸውን ወሬ በመከታተል ስልክ በማውራት ሞባይል በመገርገር ካና ታልቃለች፣ ወደ ውስጥ አትወርድም። ለዚህ ነው 20 ዓመት 30 ዓመት ከመግረብስ ከኢሻ ኡሁድ ከዱሙአ ከን የሚማሩ ሰዎችን እናያለን። ያለን ግን አላሁ ዓለም ዘውን ያሉት ተቀይረው ከራሳቸው አልፎ ለልጆቻቸው የሚተርፍን ነገር አልያዙም አልቋጠሩም። አድማጭ ብቻ ናቸው። ዓለም ሁን ካልቻልክ ቋሚ ተከታታይ ተማሪ ሁን ካልቻልክ አድማጭ ሁን ካልቻልክ ወዳጅ ሁን አምስተኛ ግን አትሆን ትጠፋለህ፣ ብለዋል። ይሄ ከሱፊያን በግልጽ ተነግሯል። አንዳንዶች የነቢይ አድርገውም አድርገው አስተላልፈውታል። ዓለም ሁን አንደኛው ደረጃ ዓለም መሁን ዓለም ሁን ቀልዳር ሙሉ ሰውነትን ጊዜ ለዒልም አሳልፎ መስጠትን ይፈልጋል። ኢማም ሙስሊም የሞቱበትን ታሪክ እና ኢብኑ አቢ ሓቲም የገጠማቸውን ችግር መከራ ስንሰማ እኛ ዓለሞች ስለንሆን ይከረና አራተኛው ደረጃ ላይም የደረሰን አይመስልም። አራተኛው ወዳጅ ሁን ነው። ቢያንስ ወዳጅ ሁን። የሚወዱትን ነገር ሰው ይደጋግመው ያስባሉ፣ ባገኘሁት ይላሉ። ኢማም ሙስሊም መስጂድ ላይ ያስተማሩ ስለ አንድ ሐዲስ ተጠየቁና ማስታወስ አልቻሉም በጊዜው እንዴት አላወቅሁትም አሉ። ኢሻ ሰግደው ቤት ገቡ፣ በሩን ዘጉ። ማንም እንዳይገባ ዛሬ አሉ እንዴት ማላውቀው ሐዲስ ይኖራል ብለው ቤታቸው ሲገቡ የሆነ ሰው አንድ ዘንቤል ሙሉ ቴምር ሐዲያ ስጦታ አምጥቶላቸው ነበር። በሩን ዘጉና ቴምሩን አጠገባቸው አስቀመጡና አንድ ቴምር ጎርሳሉ። አንድ ጥጽ አውርደው ይፈልጋል። አጣርተው ፈልገው የለም ሐዲቱ አስገብተውት ይመለሳሉ። በዚህ መሀል ቴምር ይበላሉ ይበላሉ። ሊነጋጋ ሲል ክታቡን አገኙት፣ ግን ህይወታቸው አለፈች። ሐዲቱን አገኙት፣ ህይወታቸው ግን አለፈች። በዘመናዊ በአሁኑ አነጋገር የስኳር በሽታ አገደላቸው ማለት ነው። አንድ ዘምቢል ሙሉ ቴምር እንዲበሉ ያደረጋቸው በዕልም ተመስተው ራሳቸውን ስተውን የብነቢ ሓትም ለረዥም ጊዜ ተርበው ቆይተው መንገድ ላይ ምን እንብላ ብለው ዓሣ አግኝተው ገዙ። ሶስት አራት ሆነ። ዓሳውን ይዘውት ቤት መጡና ልክ ሊሰሩ ሲሉ ሌላ ሼኽ የሚያስተምርበት ተመሳሳይ ሰዓት ስላለ ዓሳ አሰራሩ ያስቸግራል፣ ረዥምታት ይፈልጋል፣ ዒልሙ ያመልጠናል ብለው ትተውት ሄዱ። እዛ ውለው ሲመጡ ደግሞ ሼኹ ብዙ ዒልም ነበር፣ ሐዲት ነበር የነገራቸው። የጻፍነውን እናመሳክራል ሳንረሳው በፊት አንዳንድ ሰው ፈጣን ነው፣ ቶሎ ቶሎ ይጽፋል። አንዳንድ ሰው ዘገምተኛ ነው። ሌላ መሳሳት እንዳይኖር እና መሳክር አንተ ጻፍከውን አንዴ አብረና ሰካክ ለአንተ ነው። ምንስ ማሉ መሸባቸው። ምሽት ላይ ሌላ ዒልም ነበረ፣ ወደዛ ሼክ ሄዱ። በዚህ መልኩ ሶስት ቀን ሳውቁቻ፣ መጨረሻ ላይ አሳ የሚሰሩበትን ሰዓት አተው። አሳ ሀገር ሰው ነው፣ በትንሹም ቢሆን ሽታውን ስታልፈው ታውቁታላችሁ። ጥሬውን ነው የበሉት። መጨረሻ ላይ ተረቡ፣ ሶስት ቀን ቆይ፣ ጥሬውን ነው የበሉት። ለምን ጊዜያቸውን ነፍሳቸውን ለዕልም አሳልፈው በመስጠት እብኑ አቢ ከሢር የሚባሉት ታቢዒ ላዩናሉል ኢልሙ ቢራሓቲል ጅስም ያሉት። ስለዚህም ሰውነትን ከማሳረፍ ከመዝናናት፣ ሶፋ ላይ ከመቀመጥ፣ ግርግዳ ስር ጥግ ቁጭ ብሎ ተደግፎ ቀዝቃዛ እየጠጡ አረቢያ መጅለስ ላይ እየተገመጡ የስምንት ሰዓት እንቅልፍ እየተኙ ዕልም አይገኝም። ይሄን አሰር ኢማም ሙስሊም የዘገቡት ክታቡ ሶላት ላይ ነው። ኪታቡት ሶላት ላይ ታቡ ኋላ ላይ ስለዚህ ነገር ማውራትም አያስፈልገው ነበር፣ ከርዕስ መውጣት። ድሮ ከድሮ ጀምሮ የስነ ጽሁፍ ስርዓት አለ ሙስሊሞች ዘንድ። ለምን እዚህ ጋር ኢብኑ ከሲር ኢማም ሙስሊም ዘገቡት ይባል? አንድ ሰነድ አስቸግሯቸው ነበር። ያን ትክክለኛ ሰነድ ለማግኘት ለፉ ለፉ ለፉ ደከሙና መጨረሻ አገኙት። ባለፋ አላገኘውም ነበር ማለታቸው፣ ካለፋ የምትፈልገው ነገር አታገኝም ማለት ነው። ሻሄት ዕልም አሁን ላይ ከደጃችን ከልባችን በራፍ ላይ እኳ መጥቶ መግቢያ እያጣነ ከሳምንት አንድ ቀን በሳምንት ሁለት ቀን የምንማረውንም ያጠናን አይደለም። ልጆቻቸው እንዳይማሩ የሚከለክሉ ወላጆችም አሉ ባለቤቶቻቸው እንዳይማሩ የሚከለክሉ ወላጆችም አሉ። እውቀት ምን ያደርጋል? አሁን ላይ ቀላል ነው፣ ቤት ላይ ቁጭ ብለህ በዲሽ ትማራለህ፣ ኡስታዝ ጎግልን ትጠይቃለህ ሚሉ ሰዎች አሉ። ብቻ ዕልም በዚህ መልኩ አይገኝም። ልጆቻችን የዕልም ደረጃ ልናሳውቅ፣ ለዕልም ትኩረት ልንሰጥ፣ ለዕልም ቦታ ልንሰጥ ይገባናል። የሚያሳዝነው የዕልም መድረክ ያለበት ቀን ላይ የኳስ ውድድር ካለ ወይም የሩጫ ውድድር ካለ መስጂዱ በግማሽ ይቀንሳል። ከዚሁ ከዕልሙ ከሶላቱ፣ ከዚክሩ፣ ከዒባዳው ቦታ ወጥተው እሱም ባዶ አድርገው የፊስቁን፣ የጩኸቱን፣ የሐራሙን መድረክ የሚያደምቁ ሰዎች ቁርአን ተፍሲር ያለበት ቀን ላይ ቁርአን ተፍሲር ትተው ኳስ ለመያት የሚሄዱ ሰዎች ከመክርብስ የሻ ቁጭ ብለው ቁርአን መቅራት ዕልም መማር ሲገባቸው ከረምቡላና ፕሌይስቴሽን ለመጫወት የሚሄዱ ወጣቶች ካርታ ለመጫወት የሚሄዱ አሉ። ፊልም፣ ድራማ አለ ማላገኘ እሱን ልከታተል ብለው ይቀራዋል። የተማሩትን የሚያጠናክርላቸውን ቻናል መከታተል እየቻሉ ሬዲዮን አሊያ ደግሞ የተቀዱ የተቀዱ ትምህርቶችን ማድመጥ፣ የያዙትን ማስታወሻ ማንበብ ሲገባቸው እንደገቡ ክታቡን ይጥሉታል። የዛሬ ሳምንት ሲመጡ ነው ይዘው ሲመጡት አበባ ተክለህ እህል ዘርተህ ውሃ ካላጠጣኸው ካላረምከው እንደማያፈራው ሁሉ ዕልም ተምረን መለስ ብለን ካላጠናነው ሊጠቅመን አይችልም። እዚህ ላይ ትልቅ ደረጃ ዕልም ያደርሳል የተባለው በዚህ መልኩ ከተማሩት ብቻን፣ ከወደዱት፣ ካከበሩት፣ ልብ ጊዜን ከሰጡትን አላህ ተባረከ ወተዓላ ጠቃሚ የሆነ ዕውቀት ከመልካም ስራ ጋር ያደለን የዕልም እንቅፋት የሚሆኑ ነገሮችን በሙሉ ያስወግድልን። እነሁ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር ወላሁ ተዓላ አዕለም። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።